አዱ አዱ አልፋንድ እኮ እኔማ ፖስት እንዳላረግ እኮ ልጆ አሳዝኖኝ እኮ ነው ፖስት እንዳላረግ ልጆ አሳዝኖ። እንዴት ነህ? እንዴት ነሽ? አለን፣ አለን። ማንን በል። ከየት ከኢትዮጵያ ነው። ለማንኛውም አድናቂህ ነኝ። ደስ ትለኛለህ። ይሄን ልልህ ነው የገባሁት ብቻ ጓደኛዬ ደግሞ በጣም ነው የምትወደው፣ ጓደኛ ስለምትመስለኝ በጣም ነው በጣም ነው የማከብርህ። ከየት አካባቢ ነው የገባችሁት? የት ነው የምትኖረው? እኛ የማዳም ቅመሞች ነን እኛ ከዱባይ ነው። ዱባይ ናችሁ? አዎ፣ ሞኒ ዱባይ ነው። አዎ እና አረብ ሀገር ቆንጆ ብር ታገኛላችሁ አሉ። ትላንትና አንዱ ወደ ሰባት መቶ ሺህ ብር እንደተላከለት ሰምቻለሁ። እና ይህን ለምንድን ነው የማትልኩት? እኔ አይደለም እኔ ልጅ አሳዳጊ ነኝ ሞንዬ፣ ልጆች አሳዳጊ ነን። ትላንት የላከችውም ሁለት ልጅ ያላት፣ ትላንት የላከችውም እኮ ሁለት ልጅ ያላት ና፣ እኔ እንጃ፣ የሰው ባህሪ የተለያየ፣ እኛ አንልክም ለምድ ነው ለምንድን ነው ምልከመን ሆነ ላክ አለባቸው። እንደ የሰራችሁበትን የለፋችሁበትን ሌላ ሰው ሲያጠፋው እኮ ደስ ይላል እኮ ኖ ደስ እኔ ደስ አይለኝም። እኔ ጭራሽ ሽንት ቤት አጥቤ ለሊት ተነስቼ እንዴ ምን አስበ ነው ለምን ነው ያው እስካሁን የላከልኝ ሰው የለም ብዬ ነው። ያው ሰው እያስላከ ነው። እስከ ሰባ መቶ ያለችን ሰማ ጓደኛ በጣም ስለምወድ እኔ እልክልሃለሁ ትላለች። ምን ችግር አለው ትላለች። አላት ብር ምንም አትልም። እኔ የለኝም እሱ አላት። እስኪ ቪዲዮ አብሩ። እስኪ ቪዲዮ አብሩ

ያደለው ኳታር ምናምን ለፍታ 7500 ትልካለች። እኛ ጋዝም ነገና ሮአ ሮባ፣ ይሄን ጉዳይ ይሄ ርዕስ ነገ ይወራበት መሰለኝ። ለምን የባለፈው ያቺ ሰርካለም የበላች ጊዜ ኤቭሪዋን ጀግና እያላን ነበር ሴቶቹ አይደል ጀግና ወንድ ናት ምናምን እያለ ነበረ። እሺ ቀጣይ ተረኛ ስቲ ሳውንድ

አይ ቲንክ ኔትወርክ ችግር ነው ዛሬ። እስኪ ፍላይት ሞድ አብረተሽ ወይ እንትን ፍላይት ሞድ ላይ አድርገሽ አብ ሼር የምታደርጉ አዳይ ሳቮና፣ በጣም አሪፍ ላይ ናችሁ። አንዳንዶቻችሁ ሚት የተደረጋችሁ ደግሞ ባህሪያቸው እስኪስተካከል ድረስ በደንብ ታባሩ። አሁንም ትንሽ እየስታት ታደረገለች በቃ ወይ ትንሽ ቆይቼ። ልክ ምን እያልኳችሁ ነበረ? ሼር ኮፒ ሊንክ ታፕታፕ አድርጉ። ሀረግ ማናት? ማንን ነበር ላስገባ ያሰብኩት? በደንብ ታፕታፕ ይደረግ። መቼ ነው አልፎሎኝ? ቆይ የሆነ ጊዜ እኮ ወሩ ሙሉ ገባ ነበር አሁን በሳምንት ቢያንስ ሁለት ቀን እራሱ ምናምን ማርፍበት ታይም አለ። እና እንዴት እንደዛ ሊሆን ቻለ፣ እንዴት ወደዚህ አይነት ነገር ልንደርስ ቻለ የሚለው አንዴ። ሼሩን አንድ ሺ ማስገባት ምንችል ከሆነ ሼሩን አንድ ሺ እናስገባው፣ እንዲሳረግላችሁ። ሼር የሚያደረጉትን ሰዎች ፎሎ አድርጓቸው። አሁን ሳቦና አፎርኬ ሼር እያደረገ ነው። ልክ ፒን ሳረግላችሁ፣ ፒን ያረግኩላችሁን ሰው ፎሎ አድርጉት። ላይክ ሲደረግም እንደዛ አረግላችኋለሁ። ከዛም በኋላ ሌላ ቀን እኔ ጋር ስትገቡ ሼር ትደራረጋላችሁ ማለት ነው እርስ በርስ። እቺ ምን ላረግ ነበረ ታፕታፕ አሁን ደግሞ ኔክስት ታፕታፕ የሚያደርግ ሰው እናስገባ። የኢማን ብቻ ነው የሚታይ። ታፕታፕ ስታረግ ግን ወንዶች ደግሞ በሴት ፎቶ እያደረጋችሁ ወንዶች አትግቡ። ዲያስፖራዎች ብትገቡ ነው ደስ ሰላም ሰላም እንዴት ተፈሙል እግዚአብሔር ይመስገን ማንን በል ከየት ነው ኤፍራታ ኤፍራታ ከየት ነው ከአረብ ሀገር ምን ነው ዘለ ከአረብ ሀገር አልክስ ትመስያለሽ ፎቶ አነሳሰሽ ምናምን አራታ የት ሀገር ነው ያለሽው እየተበሉ ነው እያልክ እኮ ስትል ነው የገባሁት። እስቲ የምጠይቅሽን ጥያቄ መጀመ ጆሮሽ ይሰማል ላይ ኤፍራታ አማርኛ ነው የምናወራው። አማርኛ የምናወራ ከሆነ ጆሮሽ በትክክል የሚሰራ ከሆነ ምጠይቅሽን ጥያቄ መልሽ። ከዛን ከመለሽ በኋላ የራስሽን ወሬ ታወራለሽ። ተግባባን ኤፍራታ? ከየት ነው? እኔ ከባህሪ ባህሬን ባህሬን። ስንት ዓመት ቆየሽ? ሁለት ዓመት ሊሞላኝ ነው። ሁለት ዓመት እዚህ ያለሽ። የት ሀገር ነበር የምትኖሪው? እዚህ አዲስ አበባ ኢትዮጵያ ውስጥ እኔ ሞጆ፣ ሞጆ የሰራሽውን ብር ለሰው ልከሽ ታውቂያለሽ? ተበልተሽ ታውቂያለሽ? አላቅም። ኦ እና ታዲያ አሁን እንዴት ገረመሽ? የተበላች ልጅ አለች ስል ስልክ አሁን ጓደኛ ጓደኛ አለኝ፣ ሁሌ ብር ላኪለኝ ወንድ ጓደኛ ስልክ የተበላሽ ምን ይለ- ለዛ ወንድ ጓደኛሽ ነው? እዚህ እያለሽም ማብራችሁ ነበራችሁ አይደለም? ያው በፌስቡክ ነበረ። ከዛም ቻት ነው በቃ። ተገናኝታችሁ አታውቁም? አናውቅም። ስንት ብር ልታሽለታል እስካሁን? አራንድ አኮ መቼ መች በግሬ ቆምኩኝ። ወፌላላ ላይ እኮ ነኝ። ወፌላላ ላይ ከሆንሽ ወንድ ላይ ምን ፊት አስደረገሽ? ራስሽን እስክትቺ ለምን ገንዘብ አትሰበስም? ወንድ ለምን ተዋላለሽ? ምን ማለት ነው ተዋደለክ? ሰው ብትሆኝም ብር ከሌለሽ ታዲያ ወፌላላ ላይ ሆነሽ እንዴት ይቀነዝርብሻል እንዴ? ሲጠግብ ነው የሚያምረው። አይ እኔ እንኳን ገና ነኝ። አልጠገብሽ ወንድ እንዴት ያምርሻል? አላማረኝ መሆኑ እኮ አባባሉን እየነገርኩ ነው። የተበላችበት ምክንያት አምሮሽማ። በፌስቡክ አውርታችሁ ተጀናጅናችሁ ነው ስልክ ግዢ ልኝ እስከማለት የደረሰው